በውሸታችን የማን መታወቂያን ያጋንንት? ውሸት የጋኔን ነው። በነገረ ሰሪነታችን የማን መታወቂያን ያጋንንት? መለያየትን የሚሰራ ጋኔን ነው። በነፍሰ ገዳይነታችን የማን መታወቂያን የጋኔን። እስመ እምትካት ቀታሌ ነፍሰ ሰብ ውእቱ ሐሰትን አመንጭቱ። ዛሬ ቆሰት ምንድን ነው? የከተማ ሰው ኃጢአትን ሲያቻችል ምንድን ነው የሚለው? ኖርማል ነው ነው የሚለው። አይደለም። ኃጢአትን በደንብ ሊሰራ ሲፈልግ ኖርማል ነው ነው የሚለው ማለት ነው። ኧረ ኖርማል አይደለም። እንዴት ኃጢአት ኖርማል ይሆናል? ውሸታውን ኖርማል ነው አይደለም። ለእናንተ ውሸት ኖርማል ነው። አሁን ሰው መዋሸ እዚህ ጫፍ ላይ ደርሻለሁ ይላል፣ ገና ስንት ኪሎ ሜትር ተቀምጦ ማለት እንዴት ውሸትን ትለምዳል እግዚአብሔር እውነት ነው። በሉ እስኪ በሉ፣ ጨምሮ ጨምሮ። ሐሰት የማን ነው? የሰይጣን በሉ እንጂ የሚዋሽ ሰው የማን መታወቂያ ነው? ከዚህ በኋላ ብትዋሹ የማን መታወቂያ ናቸው? ሰይጣንን መምሰል የምትፈልጉ የሰይጣን መታወቂያ ይታተምላችኋል። ዋሹ። ክርስቶስን መምሰል ከፈልጋችሁ እውነተኞች ሁኑ። በየትኛውም ነገር አትዋሹ። ለምን ዛሬ አትሞቱ? ውሸት መቆም አለበት። ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ። አትዋሹ። አትቀልዱ። ውሸታም ነው ሰው ማለት ነው ሲያገባ መዋሸት ሲምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታዩታላችሁ። የመርዝ ትንሽ እንደሌለው የኃጢያት ትንሽ የለውም። የኃጢያት ትንሽ የለውም። መርዝ ከሆነ ይገላል፣ ኃጢያት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢያት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው ወይ መስረቅ ነው። መዋሸት ትልቅ ኃጢያት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አተዋሹ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርእሰ አመፃ፣ ሐሰት የክደት ሁሉ ራስ ነው። የኃጢአት የበላይ ነው። ይሄንን ውሸት ነው ማጋለጥ ያለብን እኖር ብለን መዋሸት ፍጹም ነውር ነው። በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነገ ለሚታሰር አንደበት እኖር ብለን አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለሁሉ ክቡት የተሰወረውን ሁሉ እንደስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወር ነውን? ዛሬ በቀሚስ የሰወር ነውን? እንደምን ነው? ዛሬ በቆብ የሰወር ነውን? ዛሬ በካባ የሰወር ነውን? ዛሬ በሻሽ በቀሚስ በመስቀል የሰወር ነውን? እናንተ ደግሞ በነጠላ የሰወራችሁትን በዝክር የሸፈነውን በመመስወት የመሸፈነውን ሌብነት ክርስቶስ ነጋ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተስክ ተገልጦ የህይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አትበሉ። ከሰው ጋር ለመኖር ብላችሁ ድቁና ሳይኖራ አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሌ ላታውቁ ውሸታም ሁሉ እምትዋሹትን ማለት ነው። እማያትዋሹትን አላልኩ። እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል። እግዚአብሔር ይዘበትበታል። አይዘበትበትም ሳንታረቅ የታረቅን ምስል ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ፣ ለማለት እንደ ህፃን ሁኑ። እንደ ህፃናት እውነተኞች ያድርገን እግዚአብሔር።